ዓለም እየመጣ የሚፈወስበት የበረከት፣ የፈውስ፣ የትንቢት፣ የራእይ መካነ ሕልም መካነ ጸሎት የሆነ ቦታ ነው በሚል እስካሁን ድረስ እሳቸው የረገጡት የነኩት የፈውስ ቦታ ሆኖ አልባሳታቸውን ራሱ ለዛ ቤተ መቅደስ ሰጥቶ በመንበር ሰጥተው በዚያው በመንበሩ ላይ ያን ለብሰን በምንቀድስበት በምናገለግልበት ጊዜ በእውነት አልባሳቱ ራሱ አጋንንትን እያስጨወ እንዳለ ቅድም ፕሮፌሰር እንደተናገረው ይሄ መካነ መቃብራቸው ላይ ሐውልቱ ሲሰራ አፈሩን በየቤቱ ነበር ሰው እንደ እምነት እያያዘው ይሄድ የነበረና የሞቱም ዕለት አስከሬናቸው ከመንበረ ፓትርያርክ ቅዱስ ቅዱሳን ማርያም ገዳም ሲወጣ በህይወት እያለ ስታቃጠለን የነበር፣ ዛሬም ደግሞ እንደገና ከሞት በስጋ በነፍስ ከተለየህ በኋላም ዛሬም እያቃጠልከን እያለ አጋኑን ትጮህ እንደነበረ ይታወቃል። እንግዲህ መንክር እግዚአብሔር በላለ ቅዱሳን ይሆነ ነው። በቅዱሳን ላይ አድሮ እግዚአብሔር በብፁዕ አቡነ ሰላማ ላይ አድሮ በጸጋቸው ላይ አድሮ በመናኔያቸው ላይ አድሮ በልቅነታቸው ላይ አድሮ በትህትናቸው ላይ አድሮ በስብእናቸው ላይ አድሮ በምናኔያቸው ላይ አድሮ በምንኩስናቸው ላይ አድሮ በጵጵስናቸው ላይ አድሮ ለምስራቁም ለምዕራቡም የብሔር ብሔረሰቦች አባት ሰላም ደጋ፣ ቆላ፣ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ የማይሉ በብቃት ደረጃ ያሉ ያልተነገረላቸው ስውር ባህታዊ አባት መጽሐፍ የሆኑ አባት ነው የሸኘነው እና ዛሬም በእውነት በጅጎ አድርገን ነው የምናመሰግነው። ሚዲያውን እናመሰግናለን። ያገለገሉ አባቶችን ገቢረ ተአምራት ቱሩፋት ያደረጉ ሀገር መሪ ሚኒስተር ደረጃ በምናኔ ደረጃ በእልቅና ደረጃ በሀገር ውስጥ በውጭ በመላው ዓለም የሳቸው ልጆች ሀገርንም በሚኒስተር ማዕረግ ደረጃ የሚመሩ ልጆችን ሁሉ የፈጠሩ በተለይ በዓለማዊ ትምህርት ደረጃ እስከ ከፍተኛ ፕሮፌሰርነት፣ ዶክትሬት፣ ኢንጂነሪንግ የደረሱ በጣም ብዙ ልጆች ናቸው። በስጋዊም በመንፈሳዊም የሚያገለግሉ በምናኔው ዓለምም ዝቋላ ገዳም፣ ደብረ ሊባኖስ ገዳም አክሱም ላይ በየገዳማቱ ያሉ ሴቶች፣ ባህታውያን፣ ገዳማውያን፣ እናቶች፣ አባቶች ሁሉ በክህነታቸው በጸጋቸው የወለዱ መንፈሳዊ ብርቅዬ የሃያ አንደኛው ክፍለ ዘመን መናኝ ጸሎተኛ አባት ናቸውና በረከታቸው በሁላችን ላይ ይደርላለሁ። እንግዲህ ለዚህ ሚዲያ ለሌሎች ሚዲያዎች የምናስተላልፈው ስለ እውነት ለመናገር ቤተክርስቲያኒቱን የሚያስተዋውቅ ገዳማቱን የሚያስተዋውቅ፣ አገልግሎትን የሚያስተዋውቅ፣ የአባቶችን በረከት አገልግሎት የሚያስተዋውቅ ሚዲያ ነው እና በእውነት በጸሎትም በማቴሪያልም ገና ያልተደራጀ ነው። በእውነት በዘመናዊ በእውነት የራሱ ሄሊኮፕተር ኖሮት እየተንቀሳቀሰ ገዳማቱን፣ አድባራቱን፣ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተለይ ደግሞ እንደዚህ ያሉ አገልጋዮችን ቅዳሴውን፣ ውዳሴውን፣ ስዋየውን፣ መላውን፣ ወንጌሉን፣ ስብከቱን ሁሉ የሚያስተዋውቅ አባት ያገለገሉ አባቶችን በእንደዚህ አይነት ሁኔታ በወንጌል ደረጃ ከሞቱም በኋላ እንግዲህ የሚሞተው ሐዋርያት ያለም ብርሃን ሁሉ ተብለዋልና አባቶችን አገልግለው የሄዱትን አባቶች ሁሉ እየዘገበ ያለ ነውና ለሚዲያው በእውነት ማደግ ሁላችንም በጸሎት በሀሳብ በጉልበት በማቴሪያል ልናግዝ ይገባል። ሌሎች ሚዲያዎችንም የብፁዕነታቸው በረከት ይደርባቸው እላለሁ። የብፁዕነታቸው በረከት በሁላችን ላይ ይደር ይቆየን፣ አሜን። ብዙ ጊዜ ስለ ብፁዕ አባታችን ስናነሳ እማንረሳው ፍጹም የሆነ ሰላማዊ የሰላም አባት ነው ምንላቸው። ስያሜውም ያው ብፁዕ አቡነ ሰላማ አስቀድሞ አባ ሐረገ ወይን ገብረ ሥላሴ ነበር የሚባሉት። የምንተዋወቀው አርሲ መቃብር ቤት እሳቸው የጠፍራርጋ ላይ ተኝተው ልጆቻቸውን ደግሞ መቃብር ቤት ሰብስበው ሲያስተምሩን ነው። ማቃቸው የበረከት አባት ናቸው። በኋላ ዘመን ደግሞ የመጨረሻው ጊዜ ምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ በነበረው ጊዜ በስራ አስኪያጅነት አብሬያቸው አገልግያለሁ። በአባትነት ከልጅነት እስከ ዕውቀት ከአሉ ልጆች በታናሽነት የምገለጠው እኔ ነኝ። ቅድምም እንደተመለከቱት ብዙዎቹ ሲመሰክሩ ነበር። እና የብፁዕ አባታችንን ነገር ስናነሳ የእግዚአብሔርን ታላቅነት ነው የምንረዳበት። ሰዎች ሁሉንም ሲጠሩ ሰላማዊ የሆነ ሀሳብ ስላላቸው ቅዱሱ ይላሉ። እንደገና ደግሞ ሰላማዊ መሆን እንዳለበት ስለሚያስቡ ሁሉንም ሰው ማለት ነው እከሌ ተከሌ ብለው አይለዩ። ሰላማውያን እንድንሆን ነው የሚያስተምሩን ያሳዩንም የኖሩትም ሁልጊዜም፣ ለእግዚአብሔር ክብር መስጠት፣ ስራን በጸሎት መጀመር፣ ሁልጊዜም እነኝን ነገሮች ነው የሚሉት። ሰው በተሰጠው ጸጋ ነው እና የሚያገለግለው ሁልጊዜም፣ በተለይ ማዕከል ልናደርግ የሚገባው ቅድስት ቤተ ክርስቲያንን ነው። አስቀድማችሁ ሁልጊዜም ጊዜም ጽድቁንና መንግስቱንና ጽድቁን ፈልጉ ነው የሚለው ትርፉ ነገር በምድር ላይ ያለውን ነገር እግዚአብሔር ያከናውናል ነው የሚሉት። መቃብር ቤት ሆነን ይነግሩን የነበሩ ጉዳዮች አንድም ነገር ከአፋቸው ጠብ ሳይል እግዚአብሔርን ተስፋ አድርገን ከመቃብር ቤት ጀምሮ ዛሬ በትልቅ ኃላፊነት ላይ ላይ ያለ ነው እግዚአብሔርን እያመሰገን እንድንኖር ነው እና ያንን ህይወታቸውን ነው የምናየው። ሁሌም ደግሞ ቅዱሳት መጻሕፍትም የሚነግሩን አባቶቻችን በሰማይ ሆነው ዛሬም ያዩናል ለእኛ ለደካሞቹ እግዚአብሔርን አክብረን ሰማያዊ ሀገራችንን መንግስቱን እንድንኖር የሚያበቃንን ትምህርት ሰጥተውናል ቢቻላችሁ ከሰዎች ሁሉ ጋር በፍቅር በሰላም ኑሩ ነው የሚለውና ያንን ሰላማዊ ህይወት ነው የምናየው ከዚህ ነው ብዙዎቹ ወንድሞቻችን ቅድምም ፕሮፌሰር እንዳነሱት በጽሁፍ የሚቀርብ ነገር ስለሚሆን የምናየው የምንናገረው ሀሳባቸውን ስናነሳ ሁልጊዜም ሰው በሰላማዊ እግዚአብሔር በፈቀደለት እድሜ ሲኖር ከሰዎች ጋር በፍቅርና በሰላም መኖር እንዳለበት የሚያሳስብ ነው እና እግዚአብሔር ያክብርልን። ያው ሚዲያው ደግሞ ሁልጊዜም እናንተ የምታቀርቡት እንደዚህ አይነት መልእክቶች ለትውልድ እንዲተላለፍ ነው እና በረከት ለማግኘት ያህል የአባታችንን ስም መጥራት በራሱ እግዚአብሔርን አገልግለውት በቅድስና ይሄዱ። በእኔ የሚያምኑ በእኔ የሚያምን እኔ የማደርገውን ያደርጋል ከእኔም በላይ ያደርጋል ብሎ የተስፋ ቃሉን የተናገረ እግዚአብሔር ጸጋ ሰጥቷቸው ነው በአገልግሎት ለሚተጉ ነው። ሌሊቱን ሙሉ አባታችን እስከ መጨረሻ ሕቅታ ድረስ የጸሎት ቃል ነው ሲሰማ የነበረ ሁልጊዜ በዘመነ ኮሮና የምናይበት ጊዜ ነበረ። ልጆቼ እያሉ ሁሉንም ከሌ ከከሌ ሳይሉ እየባረኩ ነው። በጠቅላይ ቤተ ክህነትም በነበሩ ጊዜ የምናያቸው ናቸውና ሁልጊዜም ታመውም ይጸልዩ ነበረ ሆስፒታል ሆነው ጸሎት ሁል ጊዜም ከእግዚአብሔር ጋር ሊያገናኝ እንደሚችል ያየንባቸው ናቸውና፣ በረከታቸው ይደርብን። ለሁላችንም አገራችንን ሰላም ያደርግልን። እግዚአብሔር ይስጥልን።